ስራችሁ የኡም ኡሳማ ዩቲዩብ ቻናል ተከታታይ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የስደት ገጠመኝ እንግዲህ የኔን ገጠመኝ ወደ እናንተ ላደርስላችሁ ብቅ ብያለሁ። የተከታተሉ እናንተስ ደግሞ ምን ገጠማችሁ የሚለውን እንግዲህ ኮሜንት ላይ ታስቀምጡልኝ ያላችሁ ሀቂቃ እንግዲህ አዲስ ሆናችሁ ወደ አረብ ሀገር መጥታችሁ አረቦቹ ቤት ከገባችሁ በኋላ በጠለብ ያለውን ስሜት ያው የኔ ብቻ አይደለም የእናንተም ላይ ይኖራል ያ ስሜት ብዬ ነው የማስበውና በቃ ድንግርግር ሲለን የምንናገረው ምናምን በቃ የምንመልሰው መልስ ቅጣም ላኩ ሲጠፋን መቼም ያችን ቀን አንረሳትምና፣ ከዛ በኋላ ምን ተፈጠረ የሚለውን እንግዲህ እኔን ያጋጠመኝን የምነግራችሁ ይሆናል። እኔ እንግዲህ ወደ ስደት ያመራሁት በ10 ምናምን 17 18 ዓመት እድሜ ላይ እያለሁ ነው። በዛን ሰዓት ምን አጋጠመኝ የሚለውን እንግዲህ አንዳንድ ጊዜ እድሜያችን ተሰለ ያለ ሆኖ ያው ማገናዘብ ስንችል ነገሮች ይቀሉልናል ላይ ሆነን ደግሞ ወደ ስደት ስንሰደድ በጣም ጭንቀት ነው የሚሆነው። ምክንያቱም እኛ እዛ ጋር በቃ የሆነ ቋንቋ ባለመቻላችን የሚመልሱን በቃ ስራ ባለማወቃችን ወደ ሀገራችን የሚመልሱን ይመስለናል። እና ያለው ጭንቀት ከኔ ጋር ብቻ ነው ወይስ ከናንተም ጋር ነው ያለው ያ ጭንቀት ማለት ነው? እና ያው በስደት የመጀመሪያ እንዴት ተሰደርኩ ዱባይ ነው የተሰደርኩት የዛን የነበረውን ስሜት የነበረውን ጭንቀቴን ነው ዛሬ ለእናንተ ላካፈላችሁ የመጣሁት ተከታተሉ ላይ ካሩ ሸራርጉ ቤተሰቦች ሰዎች አበረታቱኝ እና እንግዲህ በዛን ሰዓት ምንድን ነበር የነበረው ወደ ዱባይ እንደተሰደርኩ አልহামዱሊላህ ጥሩ ቤት ነበር የገጠመኝ ቤተሰብ ናቸው። ያው ስራ ይበዛል፣ በጣም ስራ ይበዛል። ፎቅና ምድር ነው ዱባይ ላይ። እንግዲህ ካወቃችሁ፣ ሰርቪስ ልክ እንደ ሀገራችን ሰርቪስ፣ እውጭ ላይ ያላቸው ሰርቪስ ማለት ነው። ከፎቅና ከምድሩ ሌላ እንደገና ሌላ ቤት አላቸው፣ ሀውሻ አላቸው። መሻላ ተምሩ ሁሉ ነገር በጣም እኔ እንጃ። ቤት ራሱ ያው እንግዲህ እኛ የገጠር ልጆች የኖርንበትን ታውቃላችሁና እንደ ይርኩ ቤታቸው ማሻላ ቆውጥ ያለ በጣም ጽድት ያለ ቤት ነው። በየት ገብቼ በየት ገብቼ በየት እንደምወጣ ድንግርግር አለ ማለት ነው። ጨነቀ። የልጅነትም ስላለ በጣም ከባድ ነበረ ያ ጊዜ ማለት ነው እና ሰውዬ ምን ይለኛል፣ እኔ በጣም ልጅ ነኝ። ልጅም ብሆን ደግሞ የሥራ ችግር የለብኝም ሀቂቃ፣ በጣም ጎበዝ ነኝ። ኢንዶኔሲያ ነበረች ያቺ፣ ኢንዶኔሲያ ከኔ በፊት ሀበሻ አንጥተው ኢንዶኔሻዋ ጋር ያው አልተስማሙም። ሀበሻዊቱና ኢንዶኔሻዋ አልተስማሙም። ሀበሻዋን ወደ መክተብ መልሰው ነው እኔን እንደ አዲስ ጠልበው ያመጡላቸውና የዛን ሰዓት እንግዲህ እኔም ቋንቋ አላውቅም። ኢንዶኔሲያዋ በጣም ከባድ ሰው ናት፣ መጥፎ ሰው ናት። እኔ ቅርብያት አለሁኝ። ምግብ ድረስ ተከለከለኝ ነበር ማለት ነው። ምግብ ራሱ ልበላ ስል ነው እተለኛለኝ እንዲህ እያለ ቋንቋ ስለማልችል ነው እተለኛለኝ፣ ተከለከለኛለኝ እና እንደዛ እያለ ተቀጠለ ስራ። እኔም ለመናገር ቋንቋም ስለማልችል በጣም ችግር ነበረ። ላይክ አድርጉ ውድ ቤተሰቦችን። አስራ አራት ሰው ገብቶ አንድ ላይክ እንኳ የለም። እስኪ ላይክ አድርጉ አይከፈልበትም። እና አሁን አስር ሰው አላችሁ አስራችሁም ላይክ ብታረጉ ምን ችግር አለው? እና ምን ልላችሁ ነው? እንደዛ እያልኩኝ ወደ ሶስት ቀን እህል ሳልበላ ቀናቶች ተቆጠሩ። እየራበ በቃ በጣም እየደከመ ይመጣ። በጣም ሰራ ይበዛል። ከዛ በኋላ ምን ተፈጠረ? እኔ መክተብ እላቸዋለሁ። መክተብ መክተብ ውሰዱኝ እላቸዋለሁ። ያው መክተብ ማለት ነው የማውቀው። ወአሌይኩም ሰላም ወረህመቱላሂ ወበረካቱ ሰላም አሌይኩም ብለዋል በአረበኛ። ሀበሻት ተሆኑ እንግዲህ አረብ አላቅም። ዋአሌይኩም ሰላም ወረህመቱ ላሂ ወበረካቱሁ እና በዛን ሰዓት ምን አልኳት ለሴትዬቱ፣ መክተብ መክተብ አልኳት። መክተቡ ሰዚ ይስላል ቋንቋይንም ስለማይችሉ መክተብ ጋር ተደወለ፣ በዛን ሰዓት ማለት ነው። መክተብ ተደውሎ የዛን ሰዓት ማሻአላ መክተቦቹን ጎበዝ ነበሩ። አናገሩኝ። ምንድን ነው የምትፈልጊው ሰሚራ? ሰዎቹ ስራዋን ወድናታል እያሉ ነው። እና ምንድን ነው የምትፈልገው ሲሉኝ፣ እኔ ምግብ ከበላሁ ሶስት ቀን ነው እና አየራበኝ ነው፣ ልጅቱ ደግሞ ትጮህብኛለች አልኳቸው። የዛን ጊዜ ድንች አንጪ ስትለይ ሽንኩርት አመጣላት ታለች እሷ ላይ ይሄን አንጪ፣ ይሄን አንጪ፣ ይሄን አንጪ ትለኛለች ማለት ነው። ከዛ በዛ የተነሳ ትገፋኛለች፣ ምን ትለኛለች በቃ የሆነ ትጮህብኛለች። እና ያንን ያንን ነገር ለመክተቦቿ አስረዳሁኝ ከዛ ወደውያችን ኢንዶኔሲያ ከኔም በፊት ስላባረረችባቸው ሰራተኛ ወደ ወደ መክተብ ውሰዷት ወደ ሀገሩ ያሳፈሯት አላህ ዓለም የዛን ጊዜ እኔ ቋንቋ ስለማልችል ያው የለችም ወሰዷት ሻንጣዋን ምናምን አስተካከለች ወሰዷት እና ሌላ ሀበሻ ተጠለበ እንደገና ኩንትራት ማለት ነው ያቺ ሀበሻ እኔ ጋ ለመምጣት ያው እኔም ቋንቋ አላውቅም፣ ሶስት ወር ይፈጅባታል ከመክተብ ስለሆነ የጠለቧት የኛ አገሩ የኛን አገር ዜጋ ሀበሻ ናት። በዛ ላይ አጋጣሚ ሆኖ ያው የኛው አገር ልጅ ሆና ተገኘች። አልሐምዱሊላህ እንግዲህ እሷ ደግሞ ለመምጣት ያው ሶስት ወር ፈጀ ማለት ነው። በዛ መሀል እኔ ብቻ አልነበርኩም። ሶስት ወሯ በቃ ለኔ በጣም ፈተና ናት። መምሸቱን አላቅም መንጋቱን አላቅም። ሀቂቃ ማለት ነው። ምክንያቱም ሰዓትም የለኝም። እንደገና ደግሞ በቃ ውጭም ላይ ስወጣ በቃ የማየው ሁሉ ይምሽ ይንጋ ብቻ አላቅም። የዛን ጊዜ ነገር አለ ሙስኪል ብጥብጣቸው ወተውብኛልና ከዛ እንቅልፌ ሲመጣ ብቻ ትንሽ ገደምልና ብድግ እላለሁ። ወዲያው ብድግ እላለሁ ተነስቸው ተነስቼ ወደ ስራ ነው። ለኬ በተኙበት ሰዓት ሁላቸውም ክላሳቸውን ይዘጋሉ። እኔ የዛን ሰዓት ሽንት ቤት አጥባለሁ። እንግዲህ እነሱ ያው መሽቱ ምኝታ ሰዓታቸው ደርሶ ነው የሚተኙታ። በዛን ሰዓት ላይ ካርጉ ቤተሰብ ላይ እያረጋችሁ ከዛ እነሱ ተኝተው እኔ መክኖስ አጮኻለሁ፣ ሽንት ቤት አጥባለሁ። ምናልባት በቀን ሁለት ሁለት ጊዜም አጥባለሁ ሽንት ቤት ከዛ እንት ሳለውን ምናምን ማይጅ ለሱ እንግል ብጥብጥ እያደረኩኝ ያረኩኝ እንትን እላለሁ ማለት ነው። አጸዳለሁኝና ሰውዬ ይመጣና ባባ ነው የሚለው ሰውዬው፣ ኢራኒ ነው። ሰራተኞቹም ባባ ይላል። ባባ ሩሂና ናሚ ይለኛ። ናኝ ይሄ ሰው ምን እያለ ነው? እልና ያንን መክኖሳ ዝግት አድርጌ እሄዳለሁኝ። ያው ዱባይ የምታውቁት ታውቃላችሁ። የሰራተኛ ክላስ ውጭ ላይ ነው ልክ እንደ አገራችን ሰርቪስ ይሆንና ውጭ ላይ ነው ማለት ነውና፣ እዛ ሄድና ቁሚ ቁሚ መጥባኬና ጸዲያዲቼ ምን ብዬ ምን ብዬ ምን ያለውን ነገር፣ ከዛ ደግሞ መልሼ እመጣለሁ። አሁንም ያን መክኑ ሳጮሃለሁ ማለት ነው፣ ቀሰቅሳለሁ። እንደዛ በማድረግ ሰዓት ሰውዬው ይመጣና አሁንም ያ አላህ ይለኛል። እኔ እንደዛ ሲል ያኔ ሰራያል አጀባቸው ሆኖ ምናምን ነው የሚመስለኝ የእኔ ድካም አይታየኝም። የማስበው ምንድን ነው ያው ለመስራት ስለሆነ የመጣሁት ስራ ያ አለመቻቸው ብሎ ወደ ኢትዮጵያ የሚመልሱ ነገር እንደዛ ነው የሚመስለኝ። ከዛ እየመጣ ሰውየው አሁንም አሁን ባባ ካላስ ከሊ ከሊ ይለኛል ይለኛ ያኔ እሱ ሂጂ ተኝ እያለኝ ነው ሀራም ሀራም ይለኛል። ያኔ አተኝም እንዴ ሀራም ነው ይለኛል። በኋላ ነው እኔ የምረዳው እንደዛ ማለቱን ማለት ነው ከዛ በቃ እኔም ፊታቸው የሆነ መጥፎ ፊት አላሳይም፣ ግን ክላሴ ሄድና፣ በጣም ይሰማኛል፣ አለቅሳለሁ፣ ምንላለሁ ምን እንደሚላልርደውማ። ሴቶቹም ገብተው ይተኛሉ፣ እነሱ ምን አሻቸው፣ ክላሳቸውን ዘጉ። ልተኛ ልተኛ ምልበል ማይህማቸው፣ ያኔ ከዛ እንደዛ እያለቀጠረ ልጆቹ በዛ ላይ እየመጡ ከሀረባውን ይዘጉብኛል፣ የመክኑ ሰውን ማለት ነው ከዛ ተይ ብላት ተይ ብላት፣ አንዲቱ ልጅ ሻሃድ ትባላለች። ከዛ እናቲቱ መጣችና አንድ ቀን ሀራም አለችኝ። ያኔ ሌሽ ሌሽ ሀራም ትድርጊ አለችኝ ማለት ነው። ያኔ መታች ብላ ሄዳ ተናገረ ልጅቱ። እኔ ዛኔ ቋንቋ አልችልም፣ በምን መልኩ ላስረዳት ለሴትዮ ማለት ነው። ከዛ ሻሃዲ እና አኑ ይባላሉ ልጆቿ እና ሁለት ናቸው፣ ህፃን ናቸው። ከዛ እኔ ስከፍት መክኖሳውን እነሱ ሂደው ይዘውብኛል፣ እኔ ስከፍት እነሱ ይዘውብኛል። ከዛ ምርር አለኝና ብድግ አድርጌ ወደ ክላሷ ወስጄ በሩን ዝግት ታረኩኝ። የሴትዮን ክላስ ማለት ነው። ከዛ ልጆቹ ሲያለቅሱ ሀራም እንዴት ትመቻታለሽ ምናምን ምናምን ብላ ስትለኝ ምን አልኳት ለሴትዮሽ እኔ እኔ በእኔ ቤት አባባል እዚያን ጊዜ ሀራም ያኔ ሻሃድ ትባላለች። ሻሃድ ያኔ ትንሽ ናት። ሀራም እንዴት እሷን እመታታለሁ እንደ ማለት ነው። እኔ አሁን በእኔ በእኔ እንትን ማለት ነው። ሻሃዲ ሀራም ያልኳት ሻሃዲ ሀራም ያልኳት ልጇን ማለት ነው። እንግዲህ ልጅሽ ሻሃዲ ያኔ ሌባ ናት እያልኳት ማለት ነው። እሽ፣ ተለኛለ አሆንም ወ ሸሃዲ ሀራም ይላታሉ። ከዛ ሴትእየቱ ፍርፍር በእተስቃሌ ለመጀመሪያ ይሆንም መልሳ ሸሃዲ ሀራም ይላታሉ። ልጅሽ ናት ማለት ነው። እኔ ያ እንዴት ብዬ እንደዛ ነው ለኔ ማለት ነው። ላኪን ያው የቋንቋ አለመግባባት መግባባት ሻሃዲ ሀራሚ ይላት ነበርና፣ ከዛ በኋላ በኋላ ያው ማዕናውን ማላቅ ስትል ግራ ሲገባ ትስቅ ጀመረ። በጣም ጥሩ ሰዎች ነበሩ። እንደዛ እያለ ህይወት ቀጠለ። አልሐምድሊላህ ያቺ ሀበሻ መጣች የተጠለበችው ከሶስት ወር በኋላ እስከ 3 ወር ግን ብቻ መከራ የነይቼ የው ስራ ግን የቋንቋ ችግር በጣም ነበረብኝና በጣም ተሰቃይቼ ነበረ አልহামዱሊላህ የአገሬ ገሬሊ ሁና ተገኘ እሷ ከመጣይ በኋላ ቋንቋውም እየቀለለልኝ መጣ ባንዲ እሷ ተባክነት እንዲሞጽዳት ያው ሁላችንም እንተጋገዛለን ጽዳት ከጨረስኩኝ ጠባካ ግዛታለሁ። አዎ ጠባካን ደግሞ እሷም ከጨረሰ የጽዳት ታግዘኛለኝ። እንደዛ እያልን እ 3 ዓመት ከ3 ወር አስቆጥረን በአንድ በአንድ ይጠያራ ወደ ሀገራችን ገባን። የጋራ ማለት ነው እና የስደት ገጠመኛ የመጀመሪያው ይሄ ነበረ የኔ ማለት ነው እና ባባ ሰሚራ ካነት ማትናም ይላል ከ ከመጣይ በኋላ ጓደኛዬ እሷ ደግሞ ቋንቋ ትችል ነበረ። እሷ በኋላ ስታስ እያስረዳችኝ ምናምን አተኛም። እኔ ተኝላት አለም፣ እሷ ግን እኔ ተኝች። በቃ ሰዓቱን ስለማታውቀው ነው መሰል፣ እየመጣች መኩኖ ሳታጮህብኝ ነበር እያለ ሽማግሌው ለእሷ እየነገራት። ይሄ አጋጣሚ ነበረ ከኔ ጋር የስደት ገጠመኝ እና በጣም ፈታኝ ነበረ። ማሰላማ፣ ማሰላማ ብለው በአረበኛ ጽፏል። ማሰላማ ሽኩረን እና የእኔ ገጠመኝ ስደት ገጠመኝ በጣም ትንሽ ከበድ ነበረ። አልሐምድሊላ ሁላችንም እንፈተናለን በቋንቋ ምክንያት። ከዛ በኋላ ያው የአገሬ ልጅ ናት፣ ቋንቋ ትችላለች። ሳኡዲ ሰርታ ስለሄደች እሷ ከመጣች በኋላ ሁሉም ነገር ቀለለኝ። በዚሁ አጋጣሚ እንግዲህ ቪዲዮ ከሰማሽው ከሰማሹው ዛህራዬ የኔ ውድ እህት ሁሌም መወድሻለሁኝ የኔ ውድ ጓደኛ ባለሽበት ሰላምሽ ብዝት ትርፍርፍ ይበልልኝ። እንግዲህ እስካሁን ድረስ እንጨዋወራለን። በጣም የምወዳት ጓደኛ ናት። እንግዲህ ሀቂቃ ከአንጀት የምትወዱት የሚወዳችሁ ጓደኛ ካገኛችሁ ምንም ቢሆን ሊለያችሁ አይችልም። እንግዲህ እሷና እኔ ወደ አስራ ሰባት አመት እንደዛ ጓደኝነታችን ጠንክሮ እስካሁን ድረስ አለን ማለት ነው እና አንዳንድ ጊዜ በሆነ አጋጣሚ የምታገኙት ጓደኛ በጣም የልብ ጓደኛ ሆናችኋል ማለት ነውና ብዙ ነገር አሳልፈን ከዛ በአንድ ቀን ወደ አገራችን ገባን። ከዛ በኋላ ያው የስደት ኑሮ ላያየን ላችኋለሁ የእኔ ገጠመኝ ይሄ ነበረ። የስደት ገጠመኝ የመጀመሪያው በጣም ብዙ ፈተናዎች አሉት፣ ግን በእነዛ መሀል ያው ቋንቋ ስትችሉ ሁሉንም ነገር ለመፍታት ለመናገር ትችላላችሁ። የመጀመሪያው ፈተና እንግዲህ የእኔ ያው የኢንዶኔሲያዋ ጋር የነበረው ነበር። ከዛ ደግሞ ኢንዶኔሲያዋ ሄደች፣ ብቻዬን ኮንኮን ያው ሰዓቱንም ባለማወቅ እንግዲህ ለሊትም ቀንም እሰራ ነበረ ማለት ነው። በዚህ በቋንቋ ምክንያት እና ግን አንድ ሰው ያው ጠንካራ ሲሆን ለራሱ ነው የሚጠቅመው። ማንኛውም ሰው ቢሆን ጠንካራን ሰው ይወዳል እና እንደዛ የሆንኩ ስለምሰራ ሰራ ስራዬን ስላዩ ያው ወደ ሀገርሽም ላሳፍርሽ ሳይሉኝ ምንም ሳይሉኝ የቋንቋውን ችግሬን ተሀምለው ያው ኖርን ማለት ነው። አልሐምዱሊላህ በዚሁ አጋጣሚ እንግዲህ አዲስ ስደተኞች እንግዲህ በአዲስ መልኩ ከሀገራችሁ የምትወጡ እህቶቼ አይዟችሁ፣ በርቱ በስራችሁ ጠንካራ ሆኑ። ቋንቋው ሆኑ እያደር ይገባል ለማለት ነው። እያደር ይገባል ቋንቋው፣ ሁሉም ነገር በጣም ቀላል ነው እና እኔ ያጋጠመኝ የስደት ገጠመኝ ይሄ ነበረ አላችኋለሁ። የእናንተስ ገጠመኝ ምንድን ነበረ እንደነበር ኮሜንት ላይ አስቀምጡልኝ። እስኪ አንዳንድ ጊዜ ወላይ ብቻ ይሁን እኔ ስቃለሁ እንግዲህ አንዳንድ ሰዎች የማይረዷቸው ቢሆኑ አሁን እኔ የሴትዮዋ ልጅ ነው እንግዲህ ሀራም እያልኩኝ የምለው እኔ ሀራም እንዴት መታታት አለሁኝ ለማለት ነው። ግን ያው ቋንቋ አሳመርኩ ብዬ ልጇን ልጅሽ ሌባ ናት እላት ነበር። ሸሃዲ ሀራሚ ናት እላት ነበርና በዚህ መልኩ ነበር እኔ ያሳለፍኩት። የመጀመሪያ ሀ ብዬ ስጀምር እንግዲህ ኢራኔዎች ጋር ነው ዱባይ እየገጠመኝ፣ ግን በጣም ጥሩ ሰዎች ነበሩ። ብትታመሙ ያሳክሟችኋል። ካርድ ብትሉም ያው ሀድያ ያመጣሉ። ስራቸው ቢበዛም መሻላ ግን ከእኛ ጋር ያላቸው ግንኙነታቸው ምናምን በጣም ጥሩ ነበረ። ወደ ሀገር ስንገባ ሽኝታቸው ምናምን በጣም ደስ የሚል ነበረ እና እንግዲህ የኔ መጀመሪያ የስደት ህይወት ይሄን ይመስል ነበረ። እንደቀላል እንግዲህ ያው እዛ ቋንቋውን ተማርን። አሁን ደግሞ ሳውዲ አረቢያ ይሄው ለስንት ዓመታት ኖር እንላችኋለሁኝ። አዲስ ስደተኞች እንግዲህ እንዳትፈሩ፣ ቋንቋውንም ሁሉንም እንዳትፈሩ፣ እያደረ ይገባል። ምንም የቋንቋ ችግር የሚያመጣው ነገር የለም። ሰዎችቹ ጥሩ ከሆኑላችሁ እናንተ ጊዜያችሁን እያመቻቻችሁ፣ እንዲሁም ደግሞ እንደ እኔ ድንግርግር ብሏችሁ ሰዓቱ መምሸት መንጋቱን አላቅ ያላችሁ ደግሞ ያው እንግዲህ አሁን ላይ ማሻአላ ስልክ አለ። በስልካችሁ ማየት ትችላላችሁ። ስልክ የዛን ሰዓተኛ የቤት ስልክ ነበር የሚሰጠን። የቤት ስልክ በሁለት ወራንዴ ወይም ደግሞ ቸኮልን ተባለ ተብሎ ያኔ ቶሎ ሰጡን ከተባለ ወይ በወር 15 ቀን ወይ በአንድ ወር ነበረ የምንሰጠው ስልክ ማለት ነው። ስለዚህ እንዲሁም ደግሞ ሰዎቹ እንትን ካሉን በሶስት ወር አንድ ጊዜ የሚያስደውሉብን የሚያስደውሉብን ሰዓት ነበርና የዛን ሰዓት ስልክ የማይሰጠንም ነበረ። እኔ ለምን እንደዋራቀም ያው ስልክ አይሰጡንም ነበር። የቤት ስልክ ነበር የዛን ሰዓት የምንሰጠውና በጣም ችግር ነበር በሰዓቱ። አሁን ላይ ግን ያው ስልክ ከኢትዮጵያ ስትመጡ ራሱ ይዛችሁ ስለምትመጡ በስልካችሁ ማየት ትችላላችሁ ሰዓቱን። ትንሽ ደግሞ በሰል ያላችሁ ስትሆኑ ራሱ ሰዎቹንም መጠየቅ ትችላላችሁ ያ ሰዓት ስንት ሰዓት ነው ብላችሁ። ግን የዚያን ሰዓት ልጅነትም ስላለ ቋንቋም ደግሞ የቋንቋ ችግርም ስላለ መምሸት እና መንጋቱን እንኳን ራሱን ያላቅም ነበር። እና ይሄ ችግር የሚያጋጥማችሁ እህቶች ካላችሁ እንዳጋጣሚ ደግሞ ሰርከ ካላላችሁ ያው በርትታችሁ ስሩ፣ እራሳችሁን ጠብቁ። ምግብ እየበላችሁ ምግብ እየበላችሁ ስሩ ነው የምለው። ምክንያቱም በምግብ ከተጎዳችሁ በኋላ በጣም ከባድ ነው ጤናችሁን ለመመለስ። እዚህ ሀገር በጣም ትንሽ ይከብዳል። ስለዚህ ምግባችሁን እየበላችሁ ታዘዙ። ጥሩ ሰራተኛ ሆኑ። ታማኝ ሰራተኛ ሆኑ። እኛ ታማኝ ሆነን ስንሰራ እነሱም ጥሩ ይሆናሉ። ከኛ ያላቸው ግንኙነት ያማረ ይሆናል ማለት ነው። ውድ ቤተሰቦች፣ እኛ ደግሞ የሆነ አረፋታችን መጥፎ ከሆነ የምን አባታቸው ከሆነ ደግሞ ያው ራሳችንን የምንጎዳው ስለዚህ ጠንካራ ሰራተኛ እና ታማኝ ሰራተኛ ሆኑላችኋል፣ ሁኝ አልሐምዱሊላህ። ስደትን ካወቃችሁበት ታተርፉበት አላችሁ እንጂ አትከስሩበትም። ምክንያቱም ሀገራችን ላይ ያለውን ችግር ታውቃላችሁ። ሀገራችን ላይ ምን አይነት ህይወት እንደሚኖር ታውቃላችሁ። ስደት ደግሞ ብዙ ነገር ያስተምረናል። እኛ ስላልተማርንበት ነው እንጂ በእረፍት ሰዓታችን ቁርአናችንን መማር እንችላለን ብዙ ነገሮች መማር እንችላለን። ማናቃቸውም ሁሉ መማር እንችላለን። ነገር ግን ያው ካላወቅንበት ደግሞ ይሄ ስልክ በጣም ያጠፋናል። የምናየውን ነገር መምረጥ ማየት፣ የምንሰራውንም ነገር እንደዛው መማር ያለብንን እያንዳንዷ ሰዓት አስተካክለን እንትን ካል ከተማርንበት ስደት ብዙ ነገር ጥቅም አለው። ትለወጡበታላችሁ እላችኋለሁ። ውድ ቤተሰቦችን ላይክ አርጉ፣ ሸር አርጉ፣ አበረታቱኝ። እኔንም ሀቂቃ አሁን ላይ እንግዲህ ስራ የለም፣ ያው ላይ በላይ እየመጣሁኝ አንዳንድ ጊዜ እንደዚሁ እንጫዋወታለን። እላችኋለሁኝ፣ አበረታቱኝ። ሰብስክራይብ ያላረገችሁ ደግሞ ሰብስክራይብ አርጉ። ምን ችግር አለው እና ምንም የምትጎዱበት ነገር የለም። ላይክ አርጉ፣ ሰብስክራይብ አርጉ፣ ኮሜንት ጻፉ። ለኮሜንታችሁ ደግሞ መልስ እሰጥ አለሁኝ። ስለዚህ አይዟችሁ፣ በስራም ላይ ያላችሁ ተበራቱ፣ ስራም ደግሞ የሌላችሁ አይዟችሁ። እንሻላ አላህ ይረዝቀና ለአብሽሪ ላችኋለሁ ውድ ቤተሰቦችን እና ከኔ ጋር ይሄን ይመስላል የዛሬው ገጠመኝ እላቸዋለሁ። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ተተረፍርፍ ይበልልኝ።